ሰላም ሰላም ውድ ቤተሰቦች፣ እንዴት ናቸው? እንዴት ሰምታቸዋል? ያለው እግዚአብሔር ይመስገን። አዲስ የሆናችሁ ዩቲዩባችን ሰብስክራይብ በማድረግ ቤተሰብ የሆኑ፣ በየሳምንቱ እንዲሁም በየተለያዩ ቀናቶች ቪዲዮዎች እየለቀቅን ተማሪዎች እናግዛለን። እንዲሁም በኦንላይን በግላቸውም እናስተምራለን። በኦንላይን የምናስተምረው ትምህርት አማርኛ፣ እንግሊዝኛ፣ ትግርኛ እንዲሁም ሂሳብ የሚፈልጉም ኦሮምኛም አለ። እነዚህ ትምህርቶች መማር ለምትፈልጉ ደግሞ በማስቀምጥላችሁ ስልክ እየደወላችሁ መማር ትችላላችሁ። በኢሞ በቴሌግራም፣ እስከ ሶስት ወር አራት ወር ባለው ትምህርቱን መማር ትችላላችሁ። ከመሰረታዊ ጀምራችሁ እስከ መጽሐፍ ማንበብ አለው እናግዛችኋለን። እንዲሁ በየሳምንቱ ዩቲዩብ ላይ የምንለቃቸው ነገሮች ደግሞ እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ዛሬ ጀላቸው የመጣው አረፍተ ነገር መመስረት ነው። ከዚህ በፊት ቃላት ፊደላት አይተናል። ከዚህ በኋላ ደግሞ ባለው ውስጥ ቃላት ተጠቅመን አረፍተ ነገር አብረን እንመሰርታለን። አብረን ወደ ቪዲዮ ጎበዝ እየወረጠ አቤል ወለደች ናው ዙፋን ተማሪ፣ ሴት፣ ምግብ፣ ልጅ፣ እሱ፣ ተመገበች፣ ትናንት፣ መጣ፣ አስቴር፣ በላች፣ ነች ሰራተኛ እንጀራ። በእነዚህ ቃላቶች ተመርኩስን አርፍተ ነገር እንመሰርታለን። እነዚህ ቃላቶች ተጠቅመን ነው አርፍተ ነገር የምንመሰርተው። አርፍተ ነገር ማለት አንድን ሀሳብ ሙሉ መልእክት ማስተላለፍ የሚችል ስለ አንድ ነገር ሙሉ መልእክት ማስተላለፍ የሚችል ነገር ነው። አሁን ቃል ጎበዝ፣ ካል ጎበዝ፣ ማን ነው ለማን ነው? አናቀውም። አርፍተ ነገር ግን ቃላቶችን አጣምረን ስለ አንድ ነገር ሙሉ መንነት ወይ ደግሞ ስለ አንድ ነገር ሙሉ መረጃ ማወቅ ደግሞ ማስተላለፍ ነው። ስለዚህ አርፍተ ነገር ስንመሰርት ባለቤት አለ፣ ከዛ ደግሞ ግስ የሚባል አለ። ግስ ማለት ድርጊቱ ማለት ነው። ባለቤት ደግሞ ድርጊቱ የሚፈጽም ነው። ስለዚህ እነዚህን ቀስ እያልን ያልናቸዋለን። ዋናው ስራችን ምንድነው? አሁን እነዚህ ቃላቶች ተጠቅመን አብረን አርፍተ ነገር መሰረታለን። አርፍተ ነገር ከነዚህ ቃላቶች ያውጣን። አቤል ጎበዝ ተማሪ ነው። አሁን እዚህ ጋ ሙሉ ሀሳቡ ሙሉ በሙሉ ማስተላለፍ ይችለናል። አቤል ምን አይነት ተማሪ እንደሆነ በዚህ አረፍተ ነገር መግለጽ ይችለናል። አቤል ምን አይነት ተማሪ ነው? ጎበዝ ተማሪ ነው። ስለዚህ አቤል የሚለው ድርጊቱ ፈጻሚ ደግሞ ባለቤት ነው። ጎበዝ የሚለው ገላጭ ነው። ስለዚህ ጎበዝ ተማሪ እንደሆነ በአጭሩ መግለጽ ይችለናል ማለት ነው። አቤልን አቤል ምግብ በላ። እዚህ ጋር ደግሞ አቤል ምን እንዳደረገ ነው የሚያሳየን ምግብ በላ ነው አደለ። አቤል ባለቤት ነው ወይ ደግሞ የመጀመሪያው ድርጊት ፈጻሚ ነው። ምግብ በላ ስንል ደግሞ ምን እንዳደረገ ድርጊቱን የሚያሳይ ነው። ስለዚህ አቤል የሚለው እዚህ ጋር ልላችሁ አቤል ምግብ በላ እነዚህን አጣምረናል። አቤል የሮጠ መጣ አቤል እየሮጠ መጣ የሚለው ደግሞ አቤል እዚህ ጋር ያለናቸው እየሮጠ መጣ እዚህ ጋር ውስጥ ነው የምታገኙት። እዚህ ጋር የጻፍኩላችሁ ነው። እዚህ በስረ ስራ አስቀምጠን መጻፍ የምንችለው። ስለዚህ አቤል እየሮጠ መጣ። አስቴር ምግብ ተመገበች። እዚህ ጋር ደግሞ አስቴር ባለቤት ናት። ምግብ ተመገበች የሚለው ደግሞ ድርጊት ነው የሚያሳየን። ስለዚህ ተመገበች ምን እንዳደረገች ነግሮናል፣ ተመገበች ብሎናል። ስለዚህ ይሄ አንድ አረፍተ ነገር ነው፣ እራሱ የቻለ አንድ አረፍተ ነገር ነው። አስቴር ምግብ ተመገበች። አስቴር ጎበዝ ሰራተኛ ነች። አሁን እዚጋ አስቴር የሚለው እዚጋ ያለላችሁ አስቴር ጎበዝ ሰራተኛ ነች በስርዓት መቀመጥ አለበት አስቴር ብላችሁ ሰራተኛ ጎበዝ ነች ማለት አትችሉም ምክንያቱም ምሉ መልእክት ማስተላለፍ አይችልም በዚህ በስርዓት መሆን አለበት መጀመሪያ ባለቤት መምጣት አለበት ቀጥሎ ደግሞ እሱ እየሮጠ መጣ ማ እሱ እሱ እየሮጠ መጣ እሱ ለምን የገለጽ ነው ባለቤቱ ማን እንደሆነ አይታወቅም እሱ አብለን መናገር እንችላለን ስለዚህ እሱ እየሮጠ መጣ። እሱ እየሮጠ መጣ አረፍተ ነገር ሙሉ አረፍተ ነገር ነው ማለት ነው። በሶስት ቃላት እሱ ትናንት መጣ። እሱ ትናንት መጣ መቼ መጣ? ትናንት። ስለዚህ እሱ ትናንት መጣ። ይሄ ሙሉ አርፍተ ነገር ነው። ሙሉ አርፍተ ነገር ነው። ሙሉ መልእክት ማስተላለፍ ይችላል። ዙፋን ሴት ልጅ ወለደች። እዚህ ጋር አራት ነጥብ አራት ነጥብ ማድረግላችሁ፣ ምንድን ነው የሚያሳየው? አርፍተ ነገር ሙሉ አርፍተ ነገር ስለሆነ ነው። አራት ነጥብ የሚቀመጠው አንድ አርፍተ ነገር መጨረሻ ላይ ሲሆን ነው። ስለዚህ ዙፋን ሴት ልጅ ወለደች። ዙፋን እንጀራ በላች። ዙፋን ምን አደረገች? እንጀራ በላች። ስለዚህ ምንላች ፈልጌነው ፈልጌ ነው። ባጭሩ አረፍተ ነገር ማለት አንድ ሀሳብ ሙሉ በሙሉ መልእክት ማስተላለፍ ይቻል ነው። ስለ አንድ ሀሳብ ስለ አንድ ነገር በሙሉ በሙሉ በሚባል ሀሳቡ ስንገልጸ ወይ ደግሞ መልዕክት ስናስተላልፍ ነው። ስለዚህ እዚህ ጋር ምን ብለናል መጀመሪያ አቤል ጎበዝ ተማሪ ነው። አቤል ምን አይነት ተማሪ እንደሆነ የገለጽ ነው። ጎበዝ ተማሪ እንደሆነ ስለ አቤል ተናግረናል። ይሄ አርፍተነገር ተነገር ነው። አሁን እዚህ ጋር አቤል ተማሪ ጎበዝ ነው ብለን መናገር አንችልም። ምክንያቱም ሰንሰም የለውም ማለት ስናዳምጠው ለእኛ ራሱ ምንም አይነት ስሜት አይፈጥርም። አቤል ጎበዝ ተማሪ ነው ብለን ስንሄድ ግን ሙሉ አረፍተ ነገሩ ሙሉ ሀሳቡ ሀሳባችን ሙሉ ሆና ገኝ ነው ማለት ነው፣ ሳይዘበራረቅ። አቤል ምግብ በላ። አቤል እየሮጠ መጣ። አስቴር ምግብ ተመገበች። አስቴር ጎበዝ ሰራተኛ ነች። እሱ እየሮጠ መጣ። ማ እሱ እሱ ትናንት መጣ መቼ ትናንት ዙፋን ሴት ልጅ ወለደች ዙፋን ሴት ልጅ ወለደች ዙፋን እንጀራ በላች በዚህ መልኩ ነው አረፍተ ነገር መስራት የሚቻለው እንጂ ቃላት ስላገኛችሁ መደርደር ብቻ አረፍተ ነገር ሊያስብል አይችልም ሙሉ መልእክቱ ሙሉ መሆን አለበት አሁን እዚህ ጋር ዙፋን በላች እንጀራ ብንል አረፍተ ነገር አይደለም ዝብር ግርቦ ወጥቷል የመጨረሻ ላይ መምጣት ያለበት ግስ ወይ ደግሞ የአንቀጹ ማሰሪያ ነው። መጀመሪያ መምጣት ያለበት ደግሞ ድርጊት ፈጻሚው ወይ ደግሞ ባለቤቱ ነው። አሁን እዚህ ጋር ዙፋን እንጀራ በላች። ምንድን ነው ያደረገችው? ዙፋን እንጀራ ነው የበላቸው። ድርጊት ፈጻሚ ማን ነው? ዙፋን ናት። ስለዚህ መጀመሪያ ላይ መታለች ድርጊት ፈጻሚ ስለሆነች። ድርጊት የተፈጸመበት ደግሞ ማን ነው? እንጀራ ነው። ተሳቢ ማለት ነው። ተሳቢው እንጀራ ነው። ድርጊቱ የተፈጸመው ደግሞ ድርጊት ነው፣ ያው መብላት ነው። ምግብ የበላችው በላች የሚለው ግስ ወይ ደግሞ የአንቀጹ ወይ ደግሞ የእንትኑ ማሰሪያ ነው። ስለዚህ በላች የሚለው ግስ ይሆናል ማለት ነው። ባለቤት መጀመሪያ መምጣት አለበት፣ ግሱ ደግሞ መጨረሻ ላይ፣ መሀል ላይ ደግሞ ገላጭና ተሳቢ ሊመጡ ይችላሉ። ስለዚህ አረፍተ ነገር ማለት ቃላቶቹ በስትክክል ገብተው ሙሉ መልእክት ማስተላለፍ ሲችሉ ነው። ዝም ብሎ ቃላት ስለተደረደረ አረፍተ ነገር ሊባል አይችልም። አረፍተ ነገር ላይ ጽፋችሁ ደግሞ መጨረሻ ላይ መምጣት ያለበት አራት ነጥብ ነው። እዚህ ጋር እንደምታዩት ማለት ነው። ውድ ቤተሰቦች ለዛሬ እዚህ ላይ ይብቃል። መልካም ቆይታ ይሆንላችሁ። በቀጣይ ቪዲዮ እንገናኛለን።